ራሳችሁ ላይ ሙድ አትያዙ። አንዳንድ ሰዎች ለምን ሳትፈልጉት ከሆነ ስክሩል አድርጉት። እሺ አይታችሁ ስትጠግቡን አትጻፉ። እሺ። አቤት ውርደት፣ አቤት ቅሌት፣ አቤት ውርደት። ተዋረዱ ይኸው። እንግዲህ አብርሽ አይታችሁን ስትጠግቡ አትጻፉም፣ አትናገሩን እየተባላችሁ ነው። ያም ሆነ ይህ ተንቃችኋል። እኔ የምትሳደቡ ሰዎች ቪዲዮ ላይ የምትሳደቡ ሰዎች ኮሜንት ስር የምትሳደቡ ሰዎች ተንቃችኋል የምሬ ነው ብላችሁ ተንቃችኋል ስለዚህ ከዛሬ ጀምራችሁ ስድብ አቁሙ የኔ መልስ ይሄ ነው ማለት ነው ሰላም ሰላም ውድ ቤተሰቦቼ እንዴት ዋላችሁ ልኝ በእያላችሁበት ሰላምና ጤና ደስ ታመኝላችኋለሁ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ የዛሬው ቪዲዮ ያበደ ነበረ በመቀጠል ደግሞ ከዚህ በኋላ እኛ ሁለታችን ብቻ ነን ብለዋል አብረሽ ጎበዝ በቃ እንዲህ ነው ጀግንነት ማለት ጠንካራ ሰው ማለት እንዲህ ነው ራሱን ችሎ በራሱን መቆም ድሮም ራሱ ማሳችሁ ችላችሁ ትቆሙ ነበረ እና አሁን ደግሞ ይበልጥ ራስን ችሎ መቆም የሚያክል ነገር የለም። የማንንም ሰው ድጋፍ ሳትፈልጉ ማንንም ሰው ሕይወታችሁ ሳይረብሸው መኖር ጥሩ ነገር ነው። አንዳንዴ ደግሞ ከሌላኛውም ሰው ጋር ተጨምራችሁ ብትሰሩ ችግር የለብንም፣ የድራማ ማዕት ካላመጣችሁብን ማለት ነውና። እና እውነት ለመናገር እንኳንም ለዚህ ቀን አበቃቸው። እናንተ እመመኛትን ቀን ናት ማለት የመመኛትን ነገር ናት ያገኘው አሁን ጊዜ ማለት ነው። እሱም ልጅ ከመጣ አርፎ ይቀመጣሉ። እንደዚህ በሆነ ነገር ወጣ ወረደ፣ ከሌ ተቆረጠ፣ ከሌ ተፈለጠ አይባልም ማለት ነው እና አንድ ሰው የልጅ እናት ወይም ደግሞ የልጅ አባት ሲሆን አርፎ ይቀመጣል። ስለዚህ ከአሁን በኋላ ታስራችኋል ማለት ነው። እንኳን ታሰራችሁ የምሬ ነብረት፣ እንኳን ታሰራችሁ ደስ ብሎኛል ማለት ነው። እንግዲህ ሚስቱም ሲያሞጋግስ ነበረ፣ ነገር ግን እኔ ከሁሉም ከሁሉም መልሱን ወይም ደግሞ የሚመለሱ መልሶቹን ለተመልካች ወይም ደግሞ ለአንዳንድ ተሳዳቢዎች የተመለሰውን መልስ እኔ በጣም ደስ ብሎኛል ማለት ነው። እሱም አጥግቦኛል እኔ አንጀቴን ቅቤ ነው ጠጣ። እውነቴን ነው የምላቸው ጋይስ፣ አይታችሁ ጠግባችሁ ነው እንግዲህ ለስድብ በምሮጡት የእኔ ቪዲዮ እራሱ ማለት ነው። ጋይ እስከ መጨረሻ ያዳመጡና የስድብ ድግድ ይጭኑብኝና ይወጣሉ ማለት ነው። ደግሞ ብሎክ ማድረጋችሁ እኔ ማለት ነው ጋይዝ አሁን ለመናገር የሚሰድቡኝን የትኛው አካል እንደሆነ ግራ ይገባኛል። ብዙ ጊዜ ማለት ነው እኔ የፍቅር ደጋፊ አይሰድቡኝም፣ ለእኔ የምር አይሰድቡኝም። ፕሮቫይል ያደርገው ሲመጡ ሰድበውኝም አያውቅም። አይሰድቡኝ ተከባብረን ነው የምንኖረው። ነክቻቸው ማላውቅም፣ ልነካም አልችልም ከሰው ጋር ማለት ነው። እና የሰው ልጅ ዛሬ ሕይወቱን ኖሮ ነጌ ምን እንደሚፈጠር አይታወቅም። እና በአሁን ጊዜ ደግሞ ወጣቶ የሚያልቅበት ወይም ደግሞ የሚረግፍበት ጊዜ ነው። ስለዚህ ወደ ራሳቸው ብትመለሱ፣ በይ የምሬ ነው ላቸው፣ ሞት አስታውሱ። አንዳንዴ እኔ አሁን ሶስት ሳምንት አይሆንም በየጊዜ ምን ልበላችሁ የሆነ ቅስሜ እየተሰበረ ነው ያለው። አንዱ ሞተ ይባላል፣ ከዛ አንዱ ሞተ፣ ከዛ አንዱ ሞተ። በቃ እንዴ ልበላችሁ። ዛሬ ራሱ የምር እኔ ቪዲዮ ልሰራ ራሱ አልነበረም። እና ብቻ ምንም ማድረግ አይቻልም። ስለዚህ ከስድብ ነፃ ሆናችሁ የራሳችሁ ማንነት ሊኖራችሁ፣ ራሳችሁን አፅድታችሁ ራሳችሁን የምር ነው የምላችሁ፣ በቃ በቆሻሻ ቦታ አለመዋል። ይሄ ነው የሚያዋጣችሁ ማለት ነው እና ያውሩታየ፣ ደግሞ ሆድሽ በደንብ አስታውቋል። ያው መውለጃሽ እየደረሰ ነው አይደል? ታደርጊላቸው የኔ ናት። የብር ነው ብለሽ እና ለምንድ ነው ይፋ መታደርግላቸው ማለት ነው? ምናልባት ርፍ ብለው ቁጭ ካሉ እና ሀዊዬ ያው ሳምንት ነው የቀራች ልትወልድ በይልኝ ብላኝ ያለች እና ኧረ፣ ሳምንት አይደለም ሀዊ ጭራሽ አቀረብሽ እኮ እና ማለት ነው ብዙ ልጆች ድራማ ነበረ ከአብርሽ አይደለም? እንዴት አሁን ሆድዋ በጣም ትልቅ ነው ምናምን የምትሉ ልጆች አላቸው ከአብርሽ ከታረቀች ሁለት ወር ነው የምትሉ አላቸው እና ከአብርሽ ከታረቀች ከአብርሽ ወላሂ ላዚማላ ምስክሬ ነው ተጣልተው አያውቁም።

እኔ አብርሽ፣ በጣም ይቅርታ ማናችሁም ይሁን በጣም ይቅርታ ነገር ግን ግልጽ መሆን ስላለበት ማለት ነው። በአሁኑ ሰዓት የአብርሽ አይደለም ከአብርሽ ከታረቁ ሁለት ወር ነው የምትሉ ልጆች አላህ ምስክሬን ተጣልተው አያውቁም፣ አብርሽ ነሩታ ማለት ነው። አስረግጬ ነው የምነግራችሁ፣ ማንም ከማንም ተጣልተው አያውቅም። ያንን እየተሰራ የነበረው ዲራማ ነው፣ ስራ ነው። እና በፈለጋችሁትን ነገር እምልላችኋለሁ። እነሱ ላይፈልጎ ይችላል። እንደውም እነሱ ራሱ ግልጽ ቢያደርጉ ደስ ይለኛል። እንዴ ምን ችግር አለው? ከጅምሩ እስከዛሬ ህይወት ያላቸውን ህይወት ግልጽ ቢያደርጉ ደስ ይለኛል ማለት ነው። ምክንያቱም ራስን ንጹህ ማድረግ የሚያክል ነገር የለም። እና ድራማ ነበረ፣ አልተጣሉም። እናንተ እውነት የሜሪ ቤት ሩታ የሄደች መስሏች ነው እንዴ? እውነት የዳኒ ቤት የሄደች መስሏች ነው እንዴ? ወላ ያልሄደችም ወላይ ያ ሁሉ ሳክስ ነበረ። እኛንን ዝም ብለን እያጨበጨብን የነበረው ያው ሰው እንዳይነካን እንዲህ፣ አንዳንድ ተመልካቾች እማይረዱ አሉ አንዳንዶች ስላሉ ለነሱ ብለን ነው። እነሱ ይሰድቡ እኔ ይሰድቡኛል ብዬ በጣም እፈራለሁ። ለዛ ለዛ ነው እንጂ ማለት የዛኔ ነበረ። እናንተ ዲራማቸው ማለቂ የለውም ብዬ የምጀምራቸው ማለት ነው። እና ዲራማ ነበር። ውዬ፣ እናንተ እስከፋ። እናንተ እኮ ቀስ በቀስ ሚስጥር ታስወጣላችሁ። ስለዚህ ልጅቷ የከሌ ነው የከሌ ነው አይባልም፣ ነውር የሚባል ነገር አለ። እነሱ አልተጣሉም። ከተጨመሩ ጀምሮ ቪዲዮ መስራት ቪዲዮ ጅምር ላይ ሮታ ከመጣችሁ ጀምሮ እስከዛሬ ድረስ ተጣልተዋያቁ? ያደም ፈልጉት፣ እኔ ምን አገባኝ? ወዬ፣ አረ እናንተ እስከፋ። የምስቅበት ቀን አይደለም ይዘው ዛሬ። የምር እኔ በጣም ከፍቶኛል ማለት ነው እና እንዴት ልበላችሁ ጋይዝ ስለዚህ እር ልጅቷ የትም አልሄደችም ሜሪ ቤትም አልሄደችም ዳኒ ቤትም አልሄደችም ወላሂ ያው ሁሉ እስከ አክስ ነበረ ነግራችኋለች አዳን የት ነኩት እና እናንተ ላይ ከ እኔም ምስክባት እንቀራል ነበረችን፣ ግን ያለ ፕሮግራሜ ነው የምታስቁኝ ማለት ነው። እና እና ሌላም የሆነች ልጅ ማለች በጣም ተሳድበሻል። አላህ ምስክሬ ነው ነገ ያጥብሻለሁ አለቀሽም ማለት ነው። እና በጣም እየተሳደብሽ ነበረ አንድን ሴት ልጅ ከዚህ በፊት ጉራጌን እያሰደብሽ ነበረ በአብርሽና ሩታ ላይ። አሁንም መጣሽ ውሸት እየዋሸሽ ጉራጌ ያሰድበሻል። በመቀጠል ደግሞ አሁን ላይ የሩታ ልጅ እንደዚህ ነው ብለሽ፣ እኔ ወላሂ እናንተ የተጠቀማችሁትን ቃላት ልጠቀም አልችልም በጭራሽ ማለት ነው። ነገር ግን ቅድም ለእኔም ብላችሁኛል፣ ተጠቅም

እንደዚህ ብላችሁ ያሉ ብዬ ተናግሬ ያለው ግን እኔ ባፌ ለመውጣት እናደ ልጅ ልጅ ልጅን የሚያክል ነገር አለልም። ለራሴ ቆ ትልቅ ሰው ስለሆን ችግር የለብኝም ማለት ነው። ነገር ግን አለቅሽም አንቺ ነጌ፣ እኔ ዘቅዝቅ ካልጣልኩሽ ይኸው የመሐመድ አሊ ልጅ አይደለሁም ማለት ነው። እኔ ሞቼሻ አለው። ምክንያቱም አልፋታሽም። ብዙ ውሸት ዋሽተሻል። ብዙ ውሸት ዋሽተሽ ዛሬ ላይ ደርሰሻል። ስለዚህ አሁን አንቺ ተነስተሽ የትልቅ ልጅ እናት ሆነሽ ብዙ ነገር አሳልፈሽ ዛሬ ላይ ተነስተሽ የከሌለ ልጅ እንደዚህ ነው፣ እንደዚህ አይባልም እኮ ያንቺም ልጅ እኮ እንደዛ ነው። እኔ ደግሞ አስረግጬ እነግርሻለሁ። እኔ እንድናገር ሚስጥር እንዳወጣባቸው ካልፈለጋቸው አትሳደቡ። የምር በጭንቅላታቸው ውረዱ በእኛም ጭንቅላት ውረዱ እና የትኛውም ሴት አርግዛ ስትወልድ ልጇ እንዲሰደበባት አልፈልግም። የትኛውም ልጅ እንዲሰደብ አልፈልግም። የትኛውም ሴት ያለ ስራው እንዲሰጣት አልፈልግም። የምሬን ነው የምላቸውና አንቺም ደግሞ ምን እንዳደረግሽ ከዚህ በፊት ምን አይነት ህይወት እንደነበረሽ ኮ ተናግረሻል። ሙሉ መረጃ ዩቱብ ቻናልሽ ላይ አለ። ተግባባን አይደለ? ሙሉ መረጃሽን ማለት ነው። እንደውም አንቺ ሙስሊም ሆነሽ ክርስቲያን አግብተሽ እንደምትኖር ራሱ ተናግረሻል። ማታ ማታ ይወስደ ነበረ ብለሽ ኮ በገዛ አፍሽ ተናግረሻል። ዛሬ ላይ ግን ተነስተሽ እንደዚህ ልጅ ረ እንደዚ አይባልም። ልጅ የፈለገ ነገር ቢሆን እንደዚህ አይባልም። እሺ የሆነ ነውር የሚባል ነገር አለ፣ የምር ነውር ደግሞ። ሞት አለ። እኔ ግን ነገ አለቅሽም፣ የምር ሞት ራሱ ቢኖር አለቅሽም። ሞት አለ፣ አቃለሁ፣ ወላሂ ኢትዮጵያ ከገቡ ሳምንት ሳይሆናቸው ቀን ቀን አስር አካባቢ ኑረው መግሪብ የሚሞቱ አሉ። ወይም ደግሞ መግሪብ ኖረው ይሻ አካባቢ የሚሞቱ አለው። ይሄ ደግሞ የታወቀ ነው። እኔ ዛሬ ራሱ ቀስሜ ተሰብረዋለሁ። በጣም ማለት ነው፣ በቃ ከምላችሁ በላይ እና አሁን ደግሞ እኔ አልለቀሽም። አንቺ የምሬን ነው የምልሽ፣ አልለቀሽም። ምክንያቱም የአንቺ ህይወት ላይ ያለው ነገር ሌላ ሰው ላይ እንድትደግሚ አልፈቅድልሽም። የራስሽ ስራ ነው እየተናገርሽ ያለሽው። የራሱን ስራ አንድ ሰው ደብቆ የሌላኛው ስራ አያወራም ማለት ነው። እነሱ ተጋብተው እየወለዱ አይደል ያሉት እና ለማንኛው ውድ ቤተሰቦች ዛሬ ከቀልቢ አይደለሁም እና የማወራው ነገር ራሱ አላውቅም እና፣ እጮኸም ነበረ መጮኸም አልችልም። ሶሪ በጣም ይቅርታ። ነገር ግን ልመጣ አልነበረም። እቺ ፓርትነት ይዤ መጣሁላችሁ። ሰላም ሁኑልኝ በያላችሁበት።